ያልተለመዱ የተፈጥሮ አደጋዎች መከሰትና የሚከሰቱበት ድግግሞች በፈረንጆቹ 1990ዎቹ ለዓለም አቀፉ ማህበረሰብ የማንቂያ ደውሎች ነበሩ። በተባበሩት መንግስታት ድርጅት ስር የተቋቋመውና ና የበየነ መንግስታት የአየር ንብረት ለውጥ አጥኚ ቡድን በምጻረ ቃሉ አይፒሲሲ በፈረንጆቹ 1990 ለመጀመሪያ ጊዜ የጥናት ሪፖርቱን ይፋ አደረገ። ባለፈው አንድ መቶ ዓመታት የምድራችን ሙቀት ከ03 እስከ 06 ዲግሪ ሴልሽየስ መጨመሩም ገሃድ ሆነ። የተባበሩት መንግስታት ድርጅትም የኢንዱስትሪዎች የበካይ ጋዝ ልቀትን ለመቀነስ የዓለም አቀፉ ማህበረሰብ ቁርጠኛ እንዲሆን ማስገንዘብን ከቁልፍ ተግባራቱ አንዱ አደረገው። ለዚህም ሲባል የሀገራት መሪዎች፣ ተመራማሪዎች፣ በዘርፉ የሚሰሩ ተቋማትና ሌሎችም ተገናኝተው ለአየር ንብረት ለውጥ መፍትሄዎች የሚመክሩበትን ጉባኤ ማካሄድ ጀመረ። ባለፉት ዓመታት የተካሄዱ የአየር ንብረት ለውጥ ጉባኤዎች ምን ይመስላሉ? ምን ውሳኔዎችስ ተላለፉባቸው? ቀጥሎ እንመልከታቸው። የመጀመሪያው ትልቁ የአየር ንብረት ለውጥ ላይ ያተኮረው ጉባኤ በፈረንጆቹ 1992 ሰኔ ወር በብራዚል ሪዮ ዴ ጄኔሪዮ ከተማ ተካሂዷል። በጉባኤው ከ100 በላይ ሀገራት መሪዎች የተገኙበትም ነበር። የዚህ ጉባኤ ቁልፍ ስኬት ተደርጎ የተወሰደው የተመድ የአየር ንብረት ለውጥ ማዕቀፍ ኮንቬንሽን በ154 ሀገራት ሊፈረም ችሏል። ይህ የስምምነት ማዕቀፍ ወደ ከባቢ አየር የሚለቀቀውን በካይ ጋዝ መጠን መቀነስና ከተፈጥሮ ጋር የሚጣጣም የዘላቂ ልማት ጉዳዮችን ያካተተ ነው። ከዚህ በኋላ ለተደረሱት የኪዮቶ ፕሮቶኮል እና የፓሪስ ስምምነት መሰረት የጣለ መሆኑም ይነገርለታል። የተመድ የአየር ንብረት ለውጥ ማዕቀፍ ኮንቬንሽን ከተፈረመ በኋላም በተባበሩት መንግስታት ስር ኮንፈረንስ ኦፍ ፓርቲስ በመጻረ ቃሉ ኮፕ በሚል የሚጠራው ጉባኤ በፈረንጆቹ 1995 በጀርመን በርሊን ለመጀመሪያ ጊዜ ተካሄደ። ይህ ጉባኤ የመንግስታቱ ድርጅት የአየር ንብረት ለውጥን የመከላከል ማዕቀፍ ኮንቬንሽንን የፈረሙ ሀገራት እየተገናኙ አፈጻጸሙን የሚገመግሙበት ነው። ከዚህ ጊዜ በኋላ በየአመቱ ኮፕ በሚል መጠሪያ እየተካሄደም ይገኛል። በፈረንጆቹ 1997 በጃፓን ኪዮቶ ከተማ በተካሄደው የኮፕ የአየር ንብረት ለውጥ ጉባኤ የኪዮቶ ስምምነት ተፈረመ። በጊዜውም የበለጸጉ ሀገራት ከፈረንጆቹ 2008 እስከ 2012 የበካይ ጋዝ ልቀታቸውን በአማካይ በአምስት በመቶ እንዲቀንሱ ስምምነቱ ያስገድዳል። በፈረንጆቹ 2015 በፈረንሳይ ዋና ከተማ በተካሄደው የተመድ የአየር ንብረት ለውጥ ጉባኤ ኮፕ 21 ደግሞ የኪዮቶ ስምምነትን የተካው የፓሪስ ስምምነት ተፈረመ። የፓሪስ የአየር ንብረት ለውጥ ስምምነት የዓለም የሙቀት መጠን ከ2 ዲግሪ ሴንቲግሬድ በታች እንዲሆን ተግባራዊ ሥራ እንደሚያስፈልግ ያስቀምጣል። በተለይ የበለፀጉ ሀገራት ለስምምነቱ ትኩረት እንዲሰጡ ከመቼውም ጊዜ በላይ የተጠየቁበትም ነው። በቅርብ ዓመታትም በፈረንጆቹ 2023 በዱባይ ኮፕ 28 እንዲሁም ባለፈው የፈረንጆቹ ዓመት ኮፕ 29 ጉባኤ በአዘርባጃን ባኩ ተካሂደዋል። የአየር ንብረት ለውጥ አሳሳቢ የሆነ መምጣቱ ችግሩን ለመፍታት አፋጣኝ ምላሽ መስጠት ጊዜው የሚጠይቀው ጉዳይ ነው። ለዚህም ነው የሀገራት መሪዎችን፣ የዓለም አቀፍ ተቋማት ኃላፊዎችን፣ የአካባቢ ተቆርቋሪዎችን፣ የግዙፍ ኩባንያ ሥራ አስፈጻሚዎችን፣ በሺ የሚቆጠሩ ባለድርሻ አካላትን በማገናኘት በየጊዜው ምክክር የሚካሄደው